አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ዉዲና እየተከበሯቸው የቻናሌ ተከታታዮች እንኳን ስለመጣችሁ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታትን። ቪዲዮን እስከመጨረሻ ድረስ የተከታተላችሁ ሀሳብ አስተያየታችሁን አስቀምጡለኝ። ስለምት አበረታትን እጅግ አድርጌ ነው የማመሰግነው። ዛሬ ይዤላችሁ የመጣሁት ሀዩና ሰኢድ ሊፋቱ ነው መሰል እና መሃያት ለመቅደርደር መሰለኝ። ከአንገት በላይ ፍች ጠይቃለሁኝ ስትል ቃሽን ይዘሽ ሹልቅ በይ ደግሽ እንዲያገባውሽ ደግሽ ፈታሽ አለው ምንም አትጨናነቂ ብሎ እርፍ ሰኢድ ማለት ነው። ከዛም ሀዩ ተናደደች። ድንግልናዬን መልስ አለች። እሱም አላየውም ከጣልሽበት ፈልጌ ያላት። እሷም ተናደደች። እናም እንደዛ ካልክማ የራቁት ፎቶም አለኝ የአንተን እፖስታለሁኝ፣ እያለች ዛቻ በዛቻ ሁና አለች። ሀዩ ወይ ጉድ! በቃ አግባይም ብላ ንሷ ነበረች እና የጠየቀችው ይኸው። መጨረሻው ይኸው ነው እና መጨረሻው አላማራም ማለት ነው። እና ሀዩ ወይ ጉድ! ሰኢድ ምነካ ነካ እና ያዛት እስኪቀሳርዶ ማለት ነው። እርጉዝ ነኝ አለችው ውሸት ሆነ እንዴ? አክድ፣ ውሸት ነው እንጂ እንደዚህ እውነት ቢሆን ለፍቻቸው ኩሉም ነበር ማለት ነው። እና የተረገዘውስ ልጅ እንዴት ነው ይወለዱ እጅ ታዲያ? ወይ ወይ ትግስቱን ስጥሽ ማለት ነው። ትግስቱን ስጥሽ ጓደኛዋ ማለት ነው። ለመቼ ነው ጓደኛዎች፣ ለምን አትመክሪያትም? ለምን አታረጋጊያትም? ከጎን ሆነሽ ከምታቀጣጥሊ ማለት ነው። ተይ ብለሽ መከሪያት ማለት ነው። እንዴ ሰይድም እንደዚህ ይሄን ያህል መራሃለች እንዴ? በአንድ ጊዜ እሺ ይባላል። አጨብጭቤ ደግሽ በክብር ነው የምሸኝሽ እያለ ነው ማለት ነው። እና ሀዩ ምን ሊበቃት ነው ወይ? ሀዩ ትዕግስትን ይስጥሽ እንግዲህ ምንም ማለት አይቻልም ማለት ነው። የሀዩን ጓደኛ ሰኢድ በጥፊ አላት ማለት ነው። አረዴ ጋርጋ ተነሷ፣ ነው የምር። ስመየን ባለፈው ሸይጣን ምናምን እያለች እሷና ሌላ ሌላ ነው ምስል ሱሮ ጓደኞቿ ማለት ነው። እንደሷው ናቸው። በጥፊ አላላትም

አረ እኔ ገረመችኝ። የራቁት ፎቶ አለኝ አብረን ስናድር የቀረስኩት ያንን ፖስት ተዋለው። ከዛ ወርዴ ቶሎ ራሴ ነው እኔ ራሴን አጠፋለሁኝ። ከዛ በኋላ የለቻዩም እዛቻ በዛች ሆናለች። ጓደኛዋን በጥፋ አላሳት። እንዲሁም ሁለታችሁን አንጠልጥሌ ነው የምገርፋችሁ እያለ ነበር ማለት በቀጣይ ቪዲዮ እየገረፍክላክለ እነሷንም አይችልም ማለት ነው። ወይኔ ቪዲዮ ለምን ቪዲዮን ቀርጸሽ አስቀመሽ? ይላታል ይሄ ቀን እንደሚመጣ ሰለማውቃለች ታስፈራራ ማለት ነው። እና በጓደኛዬ ሽን ሳምጥ ተሸምታ ምታሰድብኛል ሲላት በሷም ላስፈራራ ነበር አለች። ዙሮ ሁላቸውን የሚሸከሸካቸው ማለት ነው። መጨረሻ ላይ ግን ታረቁ መሰል እሷ ይቅርታ ጠይቀች። በቃ ስለ ሱመየም ዳግመኛ አላወራም ስለ አንተም አላወራም። እቤት ቁጭ ብዬ ምርኮኛ እሆናለሁ። እኔ እኮ ወዲ ያለሁኝ ስለዚህ ዳግመኛ ምንም አላወራም። መፈታት አልፈልግም ሰኢድም በቃ ከዚህ በኋላ ለቃልም ቢሆን ፈታኝ ካልሽ ፈታሽ አለው። ስለዚህ ስነስርዓት እና ውድ የቻናል ተከታታዮች ሰብስክራይብ ማድረጋችሁን እንዳትረሱ እና የሀዩ መጨረሻ በቃ እንደዚህ ሆኗል። በገዛ እጁ ካላገባኝ በረኪና ጠጣለሁ ብላ ነበር። አሁንም ደግሞ ከፈታኝ በረኪና ጠጣለሁ እያለች ነው። ምስል ራሴን አጠፋለሁኝ ያንተንም ራቁት ፎቶ እፖስታለሁኝ የኔንም ነገር እዩን መልስ እያለች ነው እና ያው ድሮ መጨረሻ ላይ ቅርታ መቀበላለች። ቅርታ ምንም ማለትም ከእንግዲህ በኋላ ከቤቴ ነው የምቀመጠው የትም አልወጣም እያለች እያዛዘነች ነው። ሰዎችም በቃ ሀዩ ፍታት፣ ፍታት፣ ፍታት እያሉ ነው። ከመፍታቷም አልዘለለ ምክንያቱም እኔ ብዙም ጸባይ የላትም። ያው እንግዲህ በካሜራ እንዲሁ እንጂ ማለት ነው። አላወቀችበትም አያያዙን የባል አላወቀችበትም መጨረሻዋ የሀዩ እንግዲህ እንደዚ ሆኖ አለ። ምንድነው ሲገርፋት ራሱ ቪዲዮውን እሷ ናት አለ በዲብ ቀርጻ መገረፏን እንደዛ የፖስተችው ምናምን አለ እንግዲህ። አላሁ አእለም ዝሮ እንግዲህ መፋቻቸው እየደረሰ ነው፣ የዲራማው ማክተሚያ እየደረሰ ነው ማለት ነው። ከዛ በቃ ሀዩትን ፈታው ይላል። ስሜ እያጋታ ረክብላል ይቀጥላል ማለት ነው። እና ማብቂያው ማክተሚያው የደረሰ መሰለኝ፣ ዲ ማክተሚያ ማለት ነው። ለምን ነጉ ሰው ሁሉ ሀዩን የጠላ ማለት ወሬ አትችልም፣ ያረቢ ንግግር ወሬ ምናምን አትችልም ማለት ነው። በቃ ዘንኩርናት ና በቃ ፍታ ፍታ፣ የአረቢ ሰይድ በቃ የዛት የሚል ሰብኩ የለም። ስብሃናላ እና እንግዲህ ምናልባት ከእውቀት ማነስም ይሆናል።

እንዴ ገብታ ማለት ነው አውቃለው፣ ቃለው እኮ ምናምን ሲነበር በሰፈር ምን እንደምታረጊ አውቃለው ሲነበር፣ ያችን ወዶሽ ነው እንዴ ትላለች ነው፣ አልፈልግም ትላለች በኋላ፣ ማለት ነው አልፈልግሽም። ማን ነው ያለሽ? ማን ነው ያለሽ? አነ እንዲ ግዲ ኮነ። እናም ለነበረን ቆይታ እጅግ ርዲ አመሰግናለሁ። እስከሰብስታየታችሁንም እያስቀመጣችሁ አባሮታትች ሰወዳችሁ ሰብስክራይብ እያረጋችሁኝ ቪዲዮን እስከመጨረሻ ስለተከታተላችሁ ከልብ ነው የማመሰግነው። ወሰላሙ አለይኩም ወረህመቱላህ ወበረካቱ አላ ከናንተ ጋ ይሆን። ሁላችሁንም ከልብ አመሰግናለሁ። ባይ ባይ ቤተሰቦች።